ዛሬም የቀለበቱ ጉዳይ እያወዛገበ ይገኛል። ጨረቃዎች መጥተዋል። እንግዲህ ሰላም ሰላም፣ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ውድ ቤተሰብ እንግዲህ ያው ከትናንት ጀምሮ ጨረቃዎች ሲጠበቁ ነበረ፣ ዛሬ መጥተዋል። በሰላም እንኳን ባይመጡ በዚህ መልኩ መጥተው ስላየናቸው መልካም ነው። ያው በጣም ብዙ ሰው ተጨንቆ ስለነበረ ትንሽ ከመጨነቅ ስላያቸው ትንሽ በረድ ይላሉ ብዬ አስባለሁ። እና ምክንያቱም ሃይሚና ብሩኬ በዚህ ሁኔታ ውስጥ ሆነው ሲቀሩ እውነት በጣም ከባድ ስሜት አለው እውነት ስነግራችሁ ማለት ነው። እና ጨረቃዎች በመልካም ነገር እንኳን ባትመጡም ያው በጭቅጭቅም ቢሆንም ግን መታችሁ ስላየናችሁ ጥሩ ነው። እንኳን ማየናችሁ እንኳን ደግሞ ዛሬ ያልቀራችሁና እንግዲህ አሁንም የቀለበቱ ጉዳይ እያጨቃጨቀ ይገኛል ማለት ነው። ሀይሚ እኛን ለማሳመን የማታደርገው ጥረት የለም። የምር ውድ የጨረቃ ፋሚሊዎች ማለት ነው። ሀይሚ ይህን ሁሉ የምታደርገው የምትናገራቸው ነገሮች እኛን ለማሳመን ነው ማለት እውነት ሀይሚ ታደርገዋለች ወይ ብለን እንድንደመድም ከምሬ ነው የምላቸው። የዛሬው የዛሬው አስጨናቂ ነው፣ ቤተሰብን ሁላ ነው ያስጨነቀችው። ምክንያቱም ሃይሚ በፍጹም በፍጹም ይህን ነገር እንደማታደርገው ሁሉም ሰው ጠንቅቆ ስለሚያውቅ ስለዚህ እንዴት ነው እንደዚህ፣ ብያቸውም እንኳን ያምኑኛል ወይስ ሳያምኑኝም የሚለውን ነገር ነው የተጠቀመችው። ዛሬ ና አይቅመማ የኔ አስጨናቂ፣ ሁሌ እንዳስጨነቅሽ። አንደኛ ነገር በጣም እኮ ከባድ ነው። ሀይሚ ገና ትናንትና ያደገች ልጅ ናት። ገና ሕፃን ልጅ ነበረች። ከነ ኤፍሬም ጋር ከነ አብርሃም ጋር ስትሰራ ገና ትንሽዬ ጩጬ ነበረች። አስቡት እስኪ፣ እንዴት ነው ሀይሚ ደርሳ ለቀለበት? የማይሆን ነገር እኮ ነው እና ራሷን በዚህ ደረጃ ዝቅ አድርጋ ማለት ሁለት አይነት ማንነት ይዤ መቀጠል አልፈልግም፣ ሁለት አይነት ገጸ ባህሪ መጫወት በጣም ይደብራል፣ ከብሩኬ ሌላ ስሜት ከዛኛው ሌላ ስሜት መሆን አልፈልግም እያለች ነበርና። በፍጹም ይሄ ነገር እውነት አይደለም ሃይምዬ ከእውነት የራቀ ነው። ነገር ግን እኛን ልታሳምኝ ያደረግሽበትን ጥረት እኔ ሳላደንቅ አላልፍም። እውነት አንዳንዴ በጣም ከባድ ነው። በእርግጥ በሰው ልጅ መቶ ፐርሰንቱ ናችሁ መተማመን አትችሉም። በራሳችሁ ካልሆነ በስተቀር ማለት ነው። ነገር ግን ሀይሚ ላይ ያለን እምነት እኔ እንጃ ብቻ እንዴት ልበላችሁ በጣም የተለየ ነው። ከእሷ በላይ ሁላኛ የምናቃት እስከሚመስለን ድረስ ነው ሀይሚን የምናቃት በዚህን ያክል ነው። ሰው የሚተማመንባት እና ዋናው ነገር ምንድን ነው? ያው ፕራንክ ነው። እውነት ፕራንክ ነው። ይሄ እውነት አይደለም ማለት ነው። በፍጹም ከእውነት የራቀ ነገር ነው። ነገር ግን እውነት አስመስላ ለመስራት ሞክራለች። ጎበዝ ናት። ብሩኬም ደግሞ እንደምታዩት የመናደድ ስሜት አለ በጣም በተለይ ቁጭ ብሎ አንገቱን ንቅንቅ ንቅንቅ ከሚያደርግበት ላይ ሲያሳዝን፣ ማለት የሆነ ተስፋ እንደቆረጠ አይነት ነገር ነው የሆነው ማለት ነው። እና እውነት ለመናገር ተነጋግረው ካልሆነ ሀይሚ ነግራው ካልሆነ ፕራንኩን ለብሩኬ ከባድ ስሜት አለው። የምሬ እንምላችሁ እንደራሳችን ስንረዳው እንደ ሰው ስትረዱት ለብሩኬ በጣም ከባድ ነው። በውስጡ የመከዳት ስሜት ነው የሚሰማው። እንዴት ይህን ያክል ይደበቃለሁ? የሚል ስሜት ስለሚሰማው ማዘኑ፣ ተስፋ መቁረጡ በእሱ ላይ ሊፈረድበት አይችልም ማለት ነው። ያው ብዙ ሰው ተረጋጋ ተረጋጋ እያለው ነው ብሩኬን። ባይረጋጋም እንኳን እውነት አለው ካልነገረችው ማለት ነው። ነገር ግን ቅመሟ እያደረገች ያለችው የብሩኬንም ማንነት ለማየት ነው። ማለት ብሩኬውን ብዙ ጊዜ ለኔ ለኔ ለኔ ለኔ የሚል ሰው አይደለም ከጀርባው ላሉ ሰዎች የሚያስብ ልጅ ነው እና በዚህም ደግሞ የእሱ ባህሪ እየወጣ ነው። አያችሁት አይደለ አሁን ሀይሚን ይወዳታል፣ ያፈቅራታል ከሱ ውጭ ማንም ዞር ብሎ እንዲያየት አይፈልግም። ግን ደግሞ ይህን ነገር የራሱ ጉዳይ ምናምን ብሎ እንኳን አላንጸባረቀም። ራሱ ተጎድቶ ልጁ ይቅርታ ይደረግለት፣ ይቅርታ አድርጊ ማለት፣ ይቅርታ በይው፣ ይቅርታ ጠይቂው፣ ቀለበትን ያክል ተቀብለሹ ተጎድቷል፣ በድለሸዋል እያለ ነበር ለልጁ ሲከራከር የነበረውና ይሄ ማለት የብሩኬ ባህሪ ነው ያየውበት ማለት ነው ምን አይነት የተባረከ የተቀደሰ ሀሳብ እንዳለው ለምን አሁን አንዳንዱ እንዴት ከኔ ጋር እያየሃት እንዴት ለምሳሌ ሀይሚና ብሩኬ አመት ሆናቸው አደለ ይሄ ልጅ ደግሞ አሁን በመካከል አራት ወር አምስት ወር ሆነው እየተባለ ነው ከኔ ጋር እያየሃት እንዴት ቀለበት አድርጋለ ብሎ እንኳን መጣላት ይችል ነበረ ግን ይሄን ነገር አላደረገም ዞሮ ለልጁን ያሰበ የራሱን ህመም ድብቅ አድርጎት ለልጁ ነው ያሰበለት እና እና ቀመሟ ደግሞ እኔ ምን አገባኝ ታዲያ እንደፈለገ ይሁን ምን አገባኝ ማነው እሱ ምናምን የምትለው ብሩኬን ለማየት ያሰበች ይመስለኛል እና እና ብሩኬም አይዞ ተረጋጋ፣ ነገ ያልቃል ብዬ ተስፋ አድርጋለሁ። ዛሬም የቀለበቱ ጉዳይ አልመጣም ልጁ ማለት ትናንትም፣ እንግዲህ የቀረበት ምክንያት ተናግራለች። ሁለቱም በአንድ ላይ ስላልተገኙልኝ ነው የቀረውት እንጂ ልመጣ ነበረ። ስለዚህ ዛሬ ብሩኬም ባለበት ቀለበቱን ልመልስለት ነው እያለች ነበረ፣ ግን አልመጣም። እንደምታዩት ቪዲዮ ተቋርጧል ማለት ነው። እና ነገሩን ለኳክሶት የት እንደጠፋ አይታወቅም። ይሄ ሄኖክ የሚባል ሄኖክ ነው አይደል የተባለው እና ቅመሟዬ የምር የፈለገ ነገር ብቴ ማንም ሰው አያምንሽም ማለት ነው። ምክንያቱም በእንደዚህ አይነት ውጥንቅጥ የሆነ ነገር ውስጥ እንደማትገቢ ስለምናውቅና እንግዲህ፣ ስራ ነው እየሰራች ነው ያለችው። ስራዋን ሰርታ እስከምጨርስ ድረስ ሌላ ነገር ባንላት መልካም ነው። ያው ብዙ ሰው ከመሬት ተነስቶ እንደው ምንም ነገር ሳያውቅ እንኳን ሀይሚና ብሩክ የተለያዩ ብሎ እንኳን ደፍሮ ለማውራት አቅም አላቸው ሞራል አላቸው ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሁሉም ሰው በራሱ ልክ ነው እንደው ይሄ ነገር ለምሳሌ እውነት ሀይሚ ቀለበቱን ተቀብለው ቢሆን በመልካምነት ነው ያደረገችው። በነገራችን ላይ ለምሳሌ ይሄ ልጅ ማለት ልጁ ከጓደኞቹ ፊት እንዳያፈር እንዳይሸማቀቅ ብላ ቀለበቱን ተቀበለችው። ግን አንዳንዴ የዋህ መሆን የምር የዋህ መሆን ዞሮ ከዛ ዞሮ እናንተ ያደረጋችሁ መልካምነት ዞሮ እናንተን እሾ ሆኖ ይወጋቸዋል፣ ሳታስቡት ባልጠበቃችሁት መንገድ ማለት ነው። እንደው ሀይሚ አሁን ለመልካምነት ይህን ልጅ ላለማሳፈር አድርጋው እንኳን ቢሆን መልሶ እራሷን ነው የጎዳት። ማለት አሁን ለምሳሌ እሷ ብቻ አይደለም እየተጎዳች ያለች፣ ብሩኬንም እሷንም የሁለታቸውንም ህይወት ነው የጎዳው ማለት ነው እና መልካምነት እንደዚህ ዋጋ ያስከፍላል አንዳንዴ ሰው ምንም ነገር ብታደርጉለት መልሶ እናንተን መጉዳቱም መውጋቱም አይቀርምና ባይሆን ያው ለብሩኬ ያለምን ነገሩ ትንሽ ከባድ ነው። ለብሩኬ የሚከብደው ይሄ ነው። እኔ ስንት ነገር እያማከርኩት ስንት ነገር እያወራው አንቺ ገና ብዙ የደበቅሽ ነገር አለ ወይ እያለ ነው። አሁን ይሄን ለምን አለ ተብሎ አይፈረድበትም ብሩኬ፣ ምክንያቱም እነዚህ ልጆች ግልጽና ግልጽ ናቸው። ምንም ተደባብቆ አያቁም። ድንገት እንደዚህ አይነት ነገር ክፍተት ሲፈጠርበት ብሩኬ ያው ሀሳቡ ትንሽ ሊበታተንበት ይችላል እና እንደ ሰው ልክ ነው። ነገር ግን ይሄ የሀይሚ ቀለበት አደረገች፣ ቀለበት ተቀብሏለች የሚለው ነገር እኔ አላምንበትም በፍጹም ማለት ነው። እንደው ይሄን ነገር መጨረሻውን ካላየው ሀይሚ ቀለበት ትቀበላለች ታደርጋለች ብዬ በፍጹም አላምንም። ቀለበት አድርጌልሻለሁ ብለህ የምታወራው ልጅ ደግሞ ማለት ነው ቀለበት በእርግጥ ቀለበት ከባድ ነገር ነው። ከአንድ ሰው ቀለበት ስትቀበሉ እናንተ ፈቃደኛ እንደሆናችሁ የሚያመለክት ነገር ነው። ነገር ግን በዛ በኩል ደግሞ አልፈልግም እያለችው ነው ቀለበት ያደረገላት አይደለ። ስለዚህ ቀለበት አድርጌ አስር ያስቀምጣታለው አይነት ሀሳብ ያላችሁ ሰዎች፣ ይህ ስህተት ነው። ቀለበት ምንም ምንም ሊሰራላችሁ አይችልም። የምሬን ነው እንዴ። ዋናው ነገር ልብ ነው። የልብ መተሳሰር ሲኖር ነው ሰዎች በአንድ ላይ ተጣምረው የሚኖሩት እንጂ ቀለበት ከእጃቸው ስላሰሩ ብቻ ልባቸው ታሰረ ማለት አይደለም እና ማንንም ደግሞ ያለ ፍላጎት ማንም አስገድዶ ማስቀመጥ አይችልም። ይሄ ልጅ ማለት ቀለበት ያደረግኩልሽ ታዲያ ቀለበቱን ባለፈው ቪዲዮ ስሰሩ ቪዲዮ ስሰሪ ስሰሪ ብቻ ነበር የምታወልቅ የሚመስለኝ ማለት ለቪዲዮ ብለሽ ነበር የምታወልቅ የሚመስለኝ እንጂ የምታደርጊው ነው የሚመስለኝ እያለ ነበር እና ቀለበት አደረገች ቀለበት ተቀበለች ማለት ይችል ታፈቅራለች ተፈቅራለች ማለት አደለም ደግሞ አንድ ሰው ደጋግሞ ደጋግሞ ከተነገረ ላሽ ሊል ይገባል። አይደለም ሃይሚ እንግዲህ ደጋግሜ በሜሴጅም በስልክም ነግሬዋለሁ ሊረዳኝ አልቻለም ብላለች። እና ለማንኛውም ይሄ ነገር ፕራንክ ነው፣ ትክክል አይደለም። ሃይም የምታወራው ነገር ሲጀመር ዛሬ ትክክል እንዳልሆነ ያስታወቃል። ካወራራቸው ራሱ ብሩኬም ራሱ ረጋ ብሎ ነው እያወራ ያለው፣ እንደ በፊቱ እየጮህ አይደለም እና ግን ሌላ ማለት የምፈልገው ማለት ነው፣ የምሬን ነው። ምንም ያክል የዋህ ብትሆኑ በዚህን ያክል ደረጃ ግን ለሰው ልጅ መስዋዕት መክፈል አያስፈልግም። ምክንያቱም ተመልሶ እራሳቸውን ስለሚወጋቸው። እና ሀይኒ ጓደኞቹ እንዳያፍሩ ብዬን የተቀበልኩት አለች። ለምን ድብን ብሎ ያፍር ማስሬ ማለት ነው፣ የምሬን ነው እንዴ! እንደዚህ አይነት ነገር ቀልድ የለም። በእንደዚህ አይነት ነገር ቀልድ ምናምን የሚባል ነገር የለም ፈጽሞ ማለት ነው እና